አሰላሙ አሌይኩም ወረሕመቱላሂ ወበረካቱህ እንዴት ናችሁ? ዲ የቲክቶክ ቤተሰቦቼ ሰላም ናችሁ? አለሁኝ እኔ ደህና ነኝ አልሐምዱሊላህ። እናንተሳ? ሁሉ ሰላም ከእኔ ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ ደግሞ ወደ ከላላ የሚላል የምታዩትን እቃ አሟልቻለሁ አውጥቻለሁ ማለት ነው። እቃዎቿን ከእነ ዝርዝራቸው የማሳያችሁ ይሆናል። ግን ከዛ በፊት መልዕክት ማስተላለፍ ስተላለፍ ፈልጋለሁ። ምንድን ነው? እኔን ማግኘት ለምትፈልጉ ስልካት መልሽ ምናምን ለምትሉ ልጆች ማለት መጀመሪያ ከመደወላችሁ በፊት ቴሌግራም ሊንክ አስቀምጪልኝ ብላችሁ ጻፉልኝ። ለጻፋችሁ ልጆች ቴሌግራም ሊንክ እልክላችኋለሁ። ምክንያቱም ማንኛዎቹንም እቃዎችን በዛ ስለመለቃቸው እዛ ላይ መምረጥ እንድችሉ ማለት ነው። ስለዚያ ቴሌግራም ሊንክ ላይ ገብታችሁ እልክላችሁና እዛ ገብታችሁ የምትፈልጉትን እቃ በፎቶ ይሁን በጽሁፍ ጽፋችሁ ነው እንትን እኔ ላነሳላችሁ የምችለው ዝርዝር ይዛችሁ ስትመጡ ማለት ነው፣ እንጂ ምንም ሳትይዙ በቪዲዮ ደውለን እናውራ ካላችሁኝ በጣም ሰዓት ይገላል። ምክንያቱም አንድ ሰው ነው በቀን ማስተናገድ የሚቻለው። ስለዛ የሚሻለው እንዴት ነው፣ ቴሌግራም ሊንክ አስቀምጭልን ብላችሁ ጻፉልኝ። ያስቀምጥላችኋለሁ። የአንዳንዶቹ እቃዎች ፎቶ ስለምለቅ፣ ሼር ስለማድረግ ከዛ ውስጥ በጽሁፍ የሚሆን በፎቶ ምስክር የሸት አድርጋችሁ ምንም ይሁን ሙሉ ቻላችሁ ብጽፉ ታሪፍ ነው። ለእናንተም ለኔ እንትን ሰዓት አይገልብንም። ስለዛ በጽሁፍ የሚሆን በፎቶ ዞሮ ላኩልኝ። የዛን ሰዓት እኔ እደውልላችኋለሁ ማለት ነው፣ ዝርዝራችሁን አይቼ ተረድቼ ምን እንደምትፈልጉ ይህን ምላቸው። ለምንድን ነው ጊዜ በጣም ስለሚወስድ ነው። ምክንያቱም አንድ ሰው በቪዲዮ ተደዋውለን ይሄንን ይሄንን ይሄንን ብለን ወሬ ያለ በዛ መካከል ምናምን። ስለዛ ለእናንተም ለእኔም ሰዓት በጣም ይወስድብናል። ለእናንተም ለስራችሁ አስቸጋሪ ስለሚሆን መጀመሪያ ቴሌግራም ላይ አስቀምጭልን ብላችሁ ጻፉልኝ፣ እኔም አስቀምጥላችኋለሁ። ከዛ በኋላ ዝርዝር እናንተም እንደፈለጋችሁ አይታችሁ ጽፋችሁ ትመጣላችሁ ማለት ነው። ይህንን ለማለት ነው። ስለዚህ ወደ አንተ ቪዲዮአችን እንመለስ ማለት ነው። በዚህ ጋር እንግዲህ ስንት ወሰደባት? 180 ሺህ ብር የወሰደ ነው። ያው ትልቅ ትልቅ እቃዎች 3 አሏት እነሱ ስላሉ 180 ሺህ ብር የወሰደ እቃ ለማለት ነው። ስለዛ ላሳያችሁ። ከዚህ ጋር ፍሪጅ አላት፣ ኦቭን አላት እና 43 ኢንች ቲቪ አላት። ፍሪጁ የለም ለጊዜው ምክንያቱም እንትን ኬሚሴ ላይ አጥቸው፣ ከአዲስ አበባ ራሱ 315 ሞዴል ኦርቢት ነበረ ፍሪጇ እና ዋጋውም 56 ሺህ ብር ነው። ኬሚሴም አዲስ አበባ ማጥቸው ከደሴ ነው የገዛው ከደሴ ከሚሴ ከከሚሴ ደሴ ከሚመላለስ እዘው ደሴ ነው ያለው። ቪዲዮውን ቀጣይ ላይ አስገባላችኋለሁ። እዛው ገዝሁበት ሱቅ ተቀርጾ ያለ ቪዲዮ አለኝ፣ አስገባላችኋለሁ። 315 ሞዴል ፍሪጅ በ56000 ብር አላት ማለት ነው። 180 ሺህ የሆነው እንግዲህ አንደኛው ቀይ ለን ሂሳብ ይዟል ማለት ነው። ፍሪጇን እንደምትመለከቷት ኦርቢት 315 ሞዴል ፋን ሲስተም በሆነችው አነት ብዙ ጊዜ ለሌሎች ልጆችም ልካታቀ አለኝ እንደምታውቃት ራሷ ኗ ጌቼ ከደሴ ገዝቼላታለሁ ቪዲዮ ማስቀረጽ ቻታለሁ ማለት ነው። እና ይችን ትመስላለች ቆንጆዬ ፍሪጅ 56 ሺህ ብር ዋጋ ይዛል ማለት ነው። ወደዚህ ስትመጡ ደግሞ ኦቨን አለቻት ቆንጆዬ። ደርታ ነው ደርታ ኦቨን በቃ አሪፍ አይቼ የወደድኳት ቆንጆዬ ኦቨን ገዝቼላታለሁ። ደርታ ናት እንደምታዋት ሙሉ ቀዋ ሁሉ ነገሯ አለ ሁሉ ነገሯ በቃ የተሟላ ቆንጅዬ ኦቨን አለቻት ይቺ የገዘሁላት የገዛሁላት አርባ አንድ ሺ አምስት መቶ ብር ነው። አሁን ግን ዋጋ በጣም ጨምራለች። ሁለት ጋዝ፣ ሁለት ኤሌክትሪክ ላት እንደምታዩት ማለት ነው ሁለት በጋዝ በጋዝም በኤሌክትሪክ መጠቀም ትችላለች እና በጣም ደስ የምትል ቅልጥፍ ያለች ኦቨን አለቻት። ይቺ ነው የገዛሁላት አርባ አንድ ሺ አምስት መቶ ነበር። አሁን ግን በጣም ዋጋ ጨምራለች ብለዋል እና ነዛ አለቻት ማለት ነው ወደ ቴሌቪዥኗ ስንመጣ ደግሞ እዚህ ጋ ፍሪጅ እዚህ የሚገዛ መስሎኝ ያላት የፍሪጅ ማስቀመጫ በ500 ብር ይሄንን ማድረግ ይላታሉ ማለት ነው። የፍሪጅን እንግዲህ ያጠርኳቸው ደሴ ነው። ቴሌቪዥኗ ደግሞ 43 ኢንች ኦርቢት ነው እንደምታዩት። ይሄንን የገዛውላ ከነሙሉ አክሰሰሪው ዲስኩ ዲሽ ነው። ከነሙሉ አክሰሰሪው ትልቁ ዲሽ። አሁን ዋጋ በጣም ጨምሯል ከእሷ ከገዘሁበት ወዲህ። አሁን ግን ከነሙሉ እቃው ዋጋ 40600 40600 ብር ነው።

16500 ብር ነው። ከሱ ጋር ተነጋግራ ያሰሯቸው ማለት ነው። እዚህ ጋር ደግሞ አስር የመከዳና አራት የቤቢ ትራስ ልብሶች አሏት። በራሷ ምርጫ ነው የሰራላት እና የሶስት የፍራሽ ልብስ አላት። ይህንንም ይሁ ለማሳየት ያክል ነው። ቤቢዎቹ 300 300 ናቸው። የፍራ የትራስ ልብስ ደግሞ በ450፣ የፍራሽ ልብስ ደግሞ 500 ተካያም በ500 በዘር ሂሳብ የተሰራ አላት ማለት ነው ወደ ከኔ ሱቄ ወጣ እቃ ያላት። እዚህ ጋር ማማሰያ ኮምፕሌት አለቻት። ዋጋ 2500 ብር። እዚህ ጋር ማይካ ባለ 3 አላት። ባለ 3 በማይካው ይሄን 500 ብር፣ ፓርቲሽን ማይካ ማለት ነው። እዚህ ጋር ትሪ አላት። ትሪ 1300። እዚህ ጋር አድርጌላታለሁ። ሀገረኛ ሲኒ ከነሰርቪሱ 920 ብር እንደሚታዩት ማለት ነው። የፈንዲሻ ሰሃን አለቻት እግሯ ተገጣሚም ተነቃይ የተለመደችው ዋጋ 450 ብር። የቁርጥ ሰሃን በ561 አንድ ደርዘን አላት በ700 ብር ደግሞ ሰርቪስ አላት። ሰርቪስ ኮፊው ትሪ በ1800 ብር፣ አራት ተደራራቢ ትሪ ያለች እዚህ ጋር ክለሪክ የዋጁ ካላት ዋጋ 3000 ብር እና ረከቦቷ ጥበቡ ነው 3 ሺህ 9 መቶ ብር በምታዩት ማለት ነው። እና የሳሩ ስፍራ 1 ሜትር ጋር 1 ሜትር አለ። ዋጋ ሺህ 8 መቶ ብር እቃዎቿ እንግዲህ እነዚህ ይመስላሉ። ያው እንደነገርኳቸው 180 ሺህ የፈጀው ከነ ትራንስፖርቱ ነው። ደስ ይደረስ እስካለው ትራንስፖርቱ 180 ሺህ የፈጀው ሶስቱ እቃዎች ዋጋ ስለያዙባት ነው ማለት ነው። በእኛ ላይ ስላዘሽ አምነሽን በእኛ ላይ ስላመጣሽ ከልብ እናመሰግናለን። ማዘዝ የምትፈልጉ ዘዙ። ረመዳንም እየመጣ ስለሆነ ደግሞ ኮዲሁ ወረፋችሁን ማስመዝገብ ትችላላችሁ ማለት ነው። ቻው።